ስሙን አልጠረውም። አንድ ስልክ ነው ጠዋት የተደወለልኝ። ናሆም ፎንቲ ተባል? አቤት። ና። የት ነው መጣሁ? እዚህ ቦታ ና። እሺ። ለደህንነት ነው የምን እንደዚህ መሰለህ። አይ ና፣ ችግር የለውም። እንደ ድረስ በር ላይ ያስገቡ ጠ የምሬ ነው። ምን ደረስኩ፣ በሩ ጋር ደረስኩ፣ እንትኑ በር ጋር ደረስኩ። ከደረስኩ በኋላ

ውሸት ነው ን ምታወራው ምንድ ነው ምንድ ነው የምትቀደደው ነገሩ ከአእምሮ በላይ ስለሆነ ለማውራት ከበደኝ በቃ ደወል በእናትህ እዚህ አረብ እግዚአብሔር በቃ ኖ ላይት ቻው ሞሮኮ ገብቼ ነበር። ድሬዳዋ ካሜራችን በሉ ይሄን ነገር አውሮ አለ ብዬ ነበር እና እንደ አጋጣሚ ብቻ የሆነ እንግዳ ምናምን መቶ ሀይሌ የሄድኩት ሀይሌ እዚህ ያለውን ሀይሌ ሀይሌን ማለት ነው። ሀይሌ ባይሮጥም ማድነቅ አለ። በመጀመሪያ ሆቴሉ ስትገባ ሀይሌ ተረምቋል፣ ሀይለ ገብረስላሴ እያልክ ነው የሄድከው አንተ እኔ የሰው ልጅ ሞሮኮ ባዝ ቢገባ ኢጎ የለው፣ ጉራ የለው። አይ ነፋፋ እግዚአብሔር የወጣው እድፍ የወጣው እድፍ የት አንተ እኩየ ወጣ፣ ከውስጥ እኩየ ወጣ። የት እማ ቤት ነፍስ ይገራው ነበር። ምንድነው ሞሮኮ ባዝ ነው። ሲኖትራክ በቃ ሲኖ የሰው ሲኖትራክ ታውቃለህ?

ቀባችኝ ቀባችኝ ስትቀባች ምንድን ነው? ስርት ሰውነታችን መመገብ አለበት አላለችኝ ማለት ነው። ኑግ ይቀባል። ምን ጥቁር ጤፍ ገባ እና ምንድን ነበር እሚጠጣ አብሽ ነው።

ማሩ ምኑ ምናምን እንደዚህ ነው እና እንደ ያታሉ እኔ ወንድምህስ፣ ስትመጣ ትክክለኛ ማር ነው። አንተ ትክክለኛ ማር ነው። ኃይለገብረሥላሴ የቡና እርሻ ስላለው ምን ይጠቅማል? አሁን ፊት ላይ ማር መቀባት፣ ያው አበባት ትመስላለህ። ይሄ ጌታ ጆሲ፣ እኔ ራሴ ማር መቀባት አለብኝ። አየህ

ቆይ ናችሁ ምንድን ነው ስድስት? ቆይ እንዲላደርግላችሁ መሰለኝ፣ እንዲላደርግላችሁ እናንተ ፍራይዴሽ ሁለት ስለሆናችሁ ዝም ብላችሁ አንዱ ቦታው ዝም ብላችሁ ግቡ እና ታጠቡ። እዛ ውስጥ አንድ ነፍስ ነው አለሽ። ፍራይዴዎስ ባይሆን ገብተሽ ግን እግዚአብሔር ከፈቀደ መቤትን ተነጋግረ ማለት ነው። እንሂድ እኮ እዛ ከሜዳችን በፊትማ፣ ስማ እዛ ከሜዳችን በፊትማ መጀመሪያ እንትን ማለት አለብን አይደል? እንዴ ነው ወይ እዛ እንጂ እኔ ቆይ ምኖኝ ነው እስካሁን ወሬ አራኔ ዮናታን ትወስደኛለህ? በቃ ማርፍቲን ታስቀባኛል። ችግር የለም። ጥቅሙ እንዳይዋለሁ በዛው ስለዚህ አሁን ጌሚን ልጭታል አይደል?